ዛሬ ሃይሚና ቡራ አብረው ይመጣሉ እየተባለ እየተጠበቀ ነበረ፣ እንግዲህ ሁሉም ሰው እየዋለው፣ ግን ዛሬ ሃይሚ በየትም ቦታም አልመጣችም ማለት ነው። ያ እንዳለው እንግዲህ አንተ የደበቃት ነገር ስላለ ነው እንጂ እንደዛ የሆነችው የደበቃት ነገር ከሌለ እንደዛ የምትሆንበት አንድም ነገር የለም ሲለው፣ እንግዲህ ምንም የማውቀው ነገር የለኝም፣ ምንም አልደበኳትም ይላሉ ወንድማችን ብሩኬ። አንዳንዶቻችሁ ደግሞ ዘወር ዘወር ሲባል የምናየው ነገር፣ የአንዳንዶቻችሁ ነገር ግራ ነው የሚያገባኝ። ብሩኬ አረብ ሀገር ሚስት አለችው። እንዲወረ እንደምን ይሻላቸዋል? በመድሀኒዓለም ተው ተው ግን ተው። ዛሬ ነጭ ነጭ ልናገር ነው የመጣሁት። ለማንኛውም ደግሞ የማላቀው ነገር አላዛር እና ተንሶም ጸብ ላይ ናቸው እንዴ? እንዲሁ ጥንዶች እንደ ምን ይሻላችኋል? ኧረ ተው ተረጋጉ። መረጋጋትን የሚያክል ነገር ያስፈልጋል። ለነገሩ ተካሜራ ጀርባ ሰላም ናችሁ፣ ችግር የለውም። ሰላም እንዴት ናችሁ? ደህና ናችሁ ወይ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ላላችሁ አመሰግናለሁ። ሰላም፣ ጤና፣ ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ መጥቻለሁ። ይህ ቪዲዮ ከተመቻችን ላይ ሸር እንዲሁም ሀሳብ አስተያየታችሁ እንዲሰጡ በአክብሮት በትህትና ጠይቃችኋለሁ ማለት ነው። እንዲሁም የደወል ምልክቷን በመጫ ቤተሰብ ሁኑ እላለሁ ማለት ነው። ዛሬ ብቅ ብዬላችኋለሁ። በእውነቱ ዛሬ ሃይሚና ብሩኬ እንግዲህ ይመጣሉ ተብሎ ነበረ ሲጠበቅ ነበረ። ግን ብሩኬ እንግዲህ ወንድሙ ቤት ነው የመጣው ዛሬ ና ወንድሙም ደግሞ በጥያቄ እያፋጠጠው ነበር። የሆነ ነገር ሳትሰማ ወይም ሳታይ እንደዚህ አላለችም እያለው ነበረ። እሱ ደግሞ ምንም የማውቀው ነገር የለኝም ነው የሚለው። እንዲ እውነት ለመናገር ያው ስራ እየሰሩ ስለሆነ እንጂ እኔ ብሩኬ እውነት ሃይሚ እኔ እንጃ ምን አላውቅም አላቅም እውነት በጣም ምርጥ ልጆች ናቸው የእውነት ስናገር ማለት ነው ምክንያቱም ያምናታል ታምነዋለች ግን ይሄ ስራ እየሰሩ ነው ሌላ ነገር አይመስለኝም ማለት ነው ወደ ሌላ ውስጥ እንዳትገቡ ልላችሁ ፈልጋለሁ ዛሬ እና ደግሞ አላዛር እና ተንሱ ለካ ተጣልተዋል እነሱ ጉድ እኮ ነው ጉድ ይገርማል እንዲህ ሰው ፍቅራችሁ ያምራል ያምራል ስንላችሁ እውነት ለመናገር ደስ ስትሉ ስታምሩ ስትባሉ እየተጣላችሁ ትመጣላችሁ ማለት ነው እና ዛሬ እንግዲህ ሩታዬ ልታስታርቅ እንትን ብላ ነበር ያው ግን ተንሱ ይቅርታ ብላለች ግን ይቅርታህን ተቀብያለሁ ግን አብረን ልንቀጥል አንችልም እያለችው ነበር እንግዲህ በጣም ይገርማል በነገራችን ላይ እውነት ስነግራችሁ ሚዲያ ላይ የሚሰሩት ነገር ፕራንክ ነው የምሬን ስነግራችሁ። ምክንያቱም እንደዚህ አይነት ነገር ሲሰሩ ያው ይታያል ሁሉም ነገር እና ለዛ ነው እንደዚህ የሚሰሩት እንጂ አሁን ትንሱና ላዛር አልተጣሉም። እውነት ለመናገር ሊጣሉም አይችሉም ማለት ነው እና ሁሉም ናቸው። አሁን ላይ ሃይሚና ቡራ ራሱ ቡራትህና ሃይሚ ከካሜራ ጀርባ አስችሏቸው ሳይገናኙ ሳያወሩ ሳያይ ያሳታዩ ትውሉ ይውሉ ይመስላችኋል? ማርያምን ስራ ነው የሚሰሩት ማለት ነው እና አንዳንዶቻችሁ ተረዷቸው ብዬ አስባለሁ ማለት ነው። አታለቃቅሱባቸው፣ ተረዷቸው ይስሩበት ስራቸውን እላችኋለሁ። በዚህ አጋጣሚ ይስሩ እና ታዲያ ምን ይስሩ እንዴ ይስሩ ተዋቸው። ማርያምን አንዳንዴ ይስሩ። ያውም እነሱ ጎበዞች ናቸው። ብዙ ጊዜ ቆይተው ነው እንደዚ አይነት ስራ አሁን ላይ የጀመሩት። ስለዚህ ይስሩ ትንሽ አንድ አስራ አምስት ቀን ምናምን እና ለህንን ነው የምላችሁ ማለት ነው። ይህንን የምልባችሁ ምክንያት ያው አንዳንዶቻችሁ እንግዲህ ያው የማታውቁ ሰዎች ስላላችሁ ያው እናንተ እንግዲህ ምንም ለላችንም ምክንያቱም ማታውቁ ስለሆናችሁ ብዬ አስባለሁ። እና እንግዲህ ዛሬ ሩታዬን ሰርፕራይዝ አድርገዋታል፣ ትንሱ ማለት ነው። የሚያምር ያበሻ ቀሚስ ሰርፕራይዝ አድርገዋታል። ደስ ይላል። ሩታ አንቺም እሺ ትያለሽ ሰዎች ነው የኔ ቆንጆ። እሺ እሺ ይበልሽላለሁ እና እንግዲህ ሃይሚ ዛሬ ሃይሚ አትመጣም ወይ እያላችሁ ነበር። እንግዲህ ሃይሚ ዛሬ እረፍት ላደርግ ብላ ነው። ተዋት፣ እረፍት ታደርግ። አንዳንዴ እኮ እረፍትም ያስፈልጋል እና እረፍት ታደርግ እላችኋለሁ በዚህ አጋጣሚ። ተዋት፣ እረፍት ትወስድ፣ እረፍት ታደርግ። አንዳንዴ እረፍት ያስፈልጋል ማለት ነው እና ማረፉ ጥሩ ነው። ወይኔ እንደኔ እንደኔ ማለት ነው እና ነገ እንግዲህ ያው ያ ቢዟቸው ይመጣል። ያው እንግዲህ ለቤተሰብ ለተመልካች ያው ተጣልተው እንዴት እንዴ ነበርና እንዲታረቁ ነው ለተመልካች ማለት ነው። እነሱ ግን ከካሜራ ጀርባል ተጣሉ፣ ግን ለተመልካች ያው እንዴት ተጣሉ ሆኖ ያው ለማስታረቅ ይመስለኛል። ነገ እንግዲህ ሁላችንም እንጠብቃለን ማለት ነው። በነገራችን ላይ ዛሬም ብዙ ሰው ነበር ሲጠብቃችው የዋለው ነገር ግን የለም አልመጡም። ማለት ነው እና አልመጡም ሲጠብቃቸው ነበር ሰው የዋለው ግን አልመጡም ባይኔ ለመናገር አልመጡም። ብሩኬ ነው እንግዲህ በወንድሙ ቤት ዛሬ ከቻለው ለሁሉም እኮ ስራ እየፈጠሩ ነው። ያው እነሱ ምንም ቢሆን ምንም እነሱ ስራ እየፈጠሩ ነው ለሁሉም ሰው እና ለነሱም ብቻም ሳይሆን እዛ ላሉት ሁሉ ስራ እየፈጠሩላቸው ነው ያሉት ኔ ስለዚህ፣ አታስቡ ብላችኋለሁ ማለት ነው። አንዳንዶች ሱ ደግሞ የእውነት ሲነግሯችሁ የማይገባችሁ አላችሁ። እዚህ ጋ ኮሜንት ስረኝኝኝኝ የምትሉ ማለት ነው አላችሁ እናንተ ማለት ነው። የሚገባችሁ ከሆነ እየተነገራችሁ ነው ይግባችሁ። ካልገባችሁ ደግሞ አበቃ። ማንም ሰው እናቶ ወዲ አልተማረም። ማንም ሰው ተምድር ተነስቶ ፌመስ ወይም ታዋቂ አልሆነም። እና ይሄን ልላችሁ እችላለሁ። በዚህ አጋጣሚ ማንም ሰው ይሄን ዩቲዩብ ማለት ማንም ሰው የሚሰራው ሰው ነው። ስለዚህ እና እናንተም ጎበዝ ከሆናችሁና ጀግና ከሆናችሁ ለራሳችሁ ለመስራት ሞክሩ። ስለዚህ ሰው ላይ ኮሜንት ላይ እየመጣችሁ ተደበቂ ምናምን ምናምን እያያችሁ ኮሜንት የምትጽፉ በራሳችሁ ኮንፊደንስ ይኑራችሁ። እኔ በራሴ ኮንፊደንስ አለኝ። ምንም ብትሉ ምንም የራሴ ኮንፊደንስ አለኝ፣ ወደ ኋላ አልልም። ማንም ቢያወራ ማንም ቢል የመሰለኝ መናገር መብት አለኝ። ወደኋላ የምምልበት አንዲም ነገር የለኝም። አለቀ። ወደፊት ነው የምሄደው። እናንተ ይሄን አላችሁኝና እናንተ ፈርቼ ወደ ኋላ መቀር መስሏችሁ ከሆነ ተሳስታችኋል። አንዳንዴ ደግሞ ቅመሞች ቀማሞች የመልካም አላችሁ፣ አመሰግናለሁ። እናንተ የሰውን እርገት የምፈልጉ አላችሁና እንዲያውም በራስሽ ነኝ እና አበረታታሻ ለምትሉኝም ሰዎች አላችሁ፣ አመሰግናለሁ። ለእናንተ ክብር አለኝ። አንዳንዶቻችሁ ግን በቃ ታዋቂ ሰው ሲሆን ብቻ ለማሽቃበጥ ነው የምትፈልጉት ማለት ነው። እንደኛ ያለ ሰው ሲመጣ ተደበቂ፣ ለምን ትመጫለሽ የምትሉ አላችሁ። እንመጣለን። እኛም ነገ ታዋቂ እንሆናለን። ፌመስ እንሆናለን። ከማንም የምናንስበት አንድም ነገር የለም። አናንስም። ማንም ከማንም አያንስም። ገባቸው። ይሄ ነው መልካም ቆይታ ይሁንላችሁ። ወዳችኋለሁ። አቢ ነኝ አብሬያችሁ የቆየሁት። ሰላም ጤና ፍቅር ከእናንተ ጋር ይሁን። የሰው ልጅ ዋና ኮንፊደንስ ነው። ኮንፊደንስ ካለኝ የትም ቦታ መድረስ እችላለሁ። አመሰግናለሁ። ሰላማችሁ ብዛ።